ከጊዜ ወደ ጊዜ ታዳጊዎች እንዲሁም ወጣቶች በአነቃቂና አደንዛዥ እጾች የመጠቃት እድላቸው በከፍተኛ ሁኔታ እየጨመረ መጥቷል። ሰላም ከቤት እስከ ሀገር የእኛ ቤት ፕሮግራም ተከታታዮች እንዴት ሰነበታችሁ? በዛሬው የኛ ቤት ፕሮግራም ልጆቻችንን ከሱስ እንዴት እንጠብቃቸው በሚል ርዕሰ ጉዳይ ላይ ከፕሮፌሰር ሰለሞን ተፈራ ጋር ቆይታ እናደርጋለን። አብራችሁኝ ቆዩ። ፕሮፌሰር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ስለ ጋበዛችሁኝ አመሰግናለሁ። ፕሮፌሰር ሰለሞን ተፈራ እባላለሁ በሙያዬ ሳይካትሪስት ነኝ። እንዲሁም የሱስና ተያያዥ ችግሮች ሕክምና ሰብ ስፔሻሊስት ነኝ። ስለ ሱስ ስናነሳ በተለይ ትውልድን ሀገርን ከሚገድል ዋነኛው በሽታ አንዱ ነው ብለን እናስባለን። ና እየተባባሰ መጥተዋል፣ ከ ከጊዜ ወደ ጊዜ የቱ ጋር ክፍተት ተፈጥሮ ነው? ወላጆች ጋር ነው ወይስ አደንዛጅ እጾች በስፋት እየተሰራጩ ስላሉ ነው? ችግሩ የቱ ጋር ነው መነሻው ትላለህ? ካለህ ልምድ በመነሳት አደንዛጅ ና አነቃቂ እጾች የሰው ልጅ ዋነኛ ተግዳሮቶች ከሚባሉት ይጠቀሳሉ። ግሎባላይዜሽን ወይም ሉላዊነት ተብሎ የሚጠራውን ክስተት የቴክኖሎጂ መስፋፋትን፣ የመረጃ ልውውጥን፣ የትራንስፖርት በቀላሉ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ መቻልን ተከትሎ ዝውውሮች በከፍተኛ ሁኔታ ጨምረዋል። ስለዚህ አደንዛዥና አነቃቂ እጾች የመጠቀም ሁኔታ ከጊዜ ወደ ጊዜ እየጨመረ ነው የመጣው። እንግዲህ ይሄ ከግለሰብ ጀምሮ እስከ አጠቃላይ ዓለም አቀፍ ሁኔታዎች ጋር የተያያዘ ነው ማለት ነው። ይሄ ችግር እንግዲህ በዋናነት እነዚህን ነገሮች የመሞከር ሁኔታ የሚጀመረው በወጣቶች ላይ ነው። ስለዚህ ወጣቶች ላይ ትኩረት አድርጎ መስራት ችግሩ ለመቅረፍ ሁነኛ መንገድ ነው ብዬ አስባለሁ። የተለያየ አይነት የማህበረሰብ ክፍል ነው ያለው በሀገራችን። ከከፍተኛው የኢኮኖሚ ደረጃ ላይ ካሉ ጀምሮ በዝቅተኛ የኢኮኖሚ ደረጃ ላይ ያሉትን ያካትታል። ለለት ተዕለት ህይወት ለመግፋት በከፍተኛ ትጋት ከጠዋት እስከ ማታ ሲለፉ የሚውሉ ወላጆች አሉ። የዛው ግልባጭ ደግሞ ከፍተኛ የኢኮኖሚ ደረጃ ላይ ያሉ እነሱም ቢሆኑ በከፍተኛ የስራ ጫና ውስጥ ያሉ ናቸው። በመሀከል ደግሞ ያለው መሀከለኛው ህብረተሰብ አለ። እንግዲህ በእኔ ግምገማ እና እንዳየሁት በመሀከለኛ ደረጃ ያለው ህብረተሰብ የተሻለ ከልጆቹ ጋር ቀረቤታ እንዳለው ለማየት ችያለ። አንድ ልጅ ለምሳሌ ወይም አንድ ወጣት እነዚህን ነገሮች መጠቀም ጀምሯል ብለን ለመጠርጠር የሚያስችሉ ጠቋሚ ምልክቶች አሉ። ምናልባት ለወላጆች ይጠቅማል ብዬ ማስተላለፍ የምፈልገው የመጀመሪያው የባህሪ ለውጥ ነው። እነዚህን አደንዛዥና አነቃቂ እጾች መጠቀም የጀመረ ወጣት ባህሪው ይቀየራል። ለምሳሌ መነጫነጭ ሊሆን ይችላል፣ በፊት የሌለበትን መደበት ሊሆን ይችላል፣ ዝምተኛነት ሊሆን ይችላል፣ ገለልተኛነት ከዚህ በተጨማሪ ደግሞ አብዛኛውን ጊዜውን ውጭ ማሳለፍ፣ ቤት የሚያሳልፍበት ጊዜ እየቀነሰ መምጣት፣ ቤት ሲገባም ደግሞ ሹልክ ብሎ ተደብቆ ወደ መኝታ ቤቱ የሚሄድ ከሆነ ስለዚህ ባህሪያቸውን ስሜታቸውንና የትምህርት ውጤታቸውን በመከታተል ለውጦቹን በቀላሉ ማግኘት እንችላለን። እንግዲህ ምልክቶቹን ማወቅ የሚያስችለው ወላጆች ከልጆቻቸው ጋር የተሻለ ቀረቤታ ሲኖራቸው ነውና፣ ዝቅተኛ ላይና ከፍተኛ የኢኮኖሚ ደረጃ ላይ ያሉ ቤተሰቦች እንዳልከው ደግሞ ለልጆቻቸው ጊዜ የሌላቸው ሊሆን ይችላል። ስለዚህ ገንዘብ መስጠት ነው ማለት ነው የሚሆነው። ስለዚህ ገንዘብ መስጠታቸውም ለዛ ሱስ ሊያጋልጣቸው ይችላል ማለት ነው? አዎ፣ በተለይ በከፍተኛ የኢኮኖሚ ደረጃ ላይ ያሉ ቤተሰቦች ላይ አዘውትሬ የማየው ነገር ልጆች ለገንዘብ የሚሰጡት ዋጋ ያነሰ እንዲሆን የሚያደርግ ነው። ምናልባት ልጆችን የጠቀሙ ሊመስላቸው ይችላል፣ ያስደሰቷቸው ሊመስላቸው ይችላል። ነገር ግን እነሱ ሊጠቀሙበት ከሚችሉት በላይ ወይም ደግሞ ከሚያስፈልጋቸው በላይ ገንዘብ መስጠት ለነዚህ ነገሮች በቀላሉ እንዲዳረጉ የሚያጋልጥ ነው። ብዙ ጊዜ እንዳየሁት እኔ በመቶ ሺዎች በሚሊዮኖች ጭምር ገንዘብ ያጠፉ ወጣቶች በአስራዎቹ ዕድሜ ያሉ ወጣቶች አጋጥመውኛል። ብሩን ከየት ነው የምታገኙት? ብዬ ስጠይቅ ከእናቴ ነው የምቀበለው፣ ከአባቴ ነው የምቀበለው። ይህንን ከለመዱ በኋላ ደግሞ ቤተሰብ የሚጠይቁት ብር እየጨመረ ሲመጣ መከልከል ሲጀምሩ ሁለት ነገር ነው የሚፈጠረው። አንደኛው ልጆቹ ውድ ዋጋ ያላቸውን እቃዎች ከቤት እያነሱ መሸጥ ይጀምራሉ። ወርቆችን የሸጡ ልዩ ልዩ እጅግ ከፍተኛ ዋጋ ያላቸው ቁሳቁሶችን የሸጡ ወጣቶች አጋጥሞኛል ከቤት እያነሱ። ከዚህ በተጨማሪ ደግሞ እስከ ቤተሰብን እስከ ማስፈራራት አስገድዶ እስከ መቀበል፣ ሌሎች ደግሞ ዘዴዎችን የመጠቀም ለምሳሌ ገንዘብ ካልሰጣችሁኝ ራሴን እንዲህ አደርጋለሁ አይነት ማስፈራሪያ ጭምር በመጠቀም ቤተሰብን አስጨንቀው ገንዘብ የሚቀበሉበት ደረጃ ይደርሳሉ። ይህ እንግዲህ ከስር ሲገነባ የመጣ ትክክል ያልሆነ አስተዳደግ ውጤት ነው እና ቤተሰብ የትኛውም አይነት ገንዘብ ቢኖረን ልጆች የገንዘብን ዋጋ እንዲረዱ ማድረግ አስፈላጊ ነው። በተቃራኒው ደግሞ በዝቅተኛ የኢኮኖሚ ደረጃ የሚገኙ ወገኖቻችን ኑሮን ለማሸነፍ በሚያደርጉት ሩጫ ከሌሊት፣ ከጠዋት እስከ ማታ ልጆቻቸውን ለመከታተል እድል ላያገኙ ይችላሉ። ነገር ግን እነሱ የሚለፉት ልጆቻቸው የተሻለ ህይወት እንዲኖሩ የተሻለ ደረጃ እንዲደርሱ እንዲማሩ መሆኑን ማስታወስ ይገባል እና ባለቻቸው ትንሽ ጊዜ ስለ ልጆቻቸው ሁኔታ መከታተል፣ ልጆቻቸውን ማቅረብ፣ ማወያየት ጠቃሚ ነው ብዬ አስባለሁ። የትኛውም አይነት ኃላፊነትና ችግር ቢኖርብን ለልጆቻችን ጊዜ መስጠት አለብን ብዬ አስባለሁ። እንዳልከው ከፍተኛ ደረጃ ያሉ ቤተሰቦች ገንዘብ እየሰጡ ልጆቻቸውን ባስለመዱ ቁጥር እለት እለት ልጆቻቸውን እየገደሏቸው ነው ብዬ አምናለሁ። ምክንያቱም ወደ አልተፈለገ ነገር እንዲሄዱ ያደርጋቸዋል። ታችም ያሉት ደግሞ ትኩረት ባለመስጠት ከራሳቸው ከቤተሰባ ከወላጆቻቸው እንዲርቁ የሚያረጉ ነው እና ስለዚህ የቱ ጋር ነው ልንይዛቸው? የቱ ጋር ነው ልናድናቸው የሚገባው? በምን መልኩ ብንሄድ እዛ ደረጃ እንዳይደርሱ ማድረግ እንችላለን? የመጀመሪያው እንግዲህ ከልጆች ጋር ቀረቤታ የሚያስፈልገው ከሕፃነታቸው ጀምሮ ነው። የቤተሰብ እሴት ውጤት ነው አንድ ልጅ። ስለዚህ ቤተሰቡ የራሱን እሴት መመርመር አለበት። ምንድን ነው የምንመራበት እሴት? እምነታችን ምንድን ነው? መርሃችን ምንድን ነው? ለልጆቻችን ምንድን ነው ማስተላለፍ የምንፈልገው የሚለውም ቤተሰብ ቁጭ ብሎ መጠየቅ ያስፈልጋል። ከዛ በነዛ የቤተሰብ እሴቶች ተቀርጸው እንዲያድጉ ልጆቹን ከስር ከስር ከሕፃነታቸው ጀምሮ ኮትኩቶ ማሳደግ ያስፈልጋል። ትልቅ ከሆኑ በኋላ ከተጣመሙ በኋላ ለማስተካከል የሚደረገው ጥረት በጣም ፈታኝ መሆኑን እኔ በየዕለቱ በስራ አጋጣሚ የማየው ነው። ብዙ ወጣቶች እኔ ጋ ይመጣሉ፣ ቤተሰብ ይዞ ይመጣል። እና አንዳንዱ ወጣት ከቤተሰቡ ጋር የሚያደርገው ግንኙነት፣ ለቤተሰቡ የሚያሳየው የአክብሮት ደረጃ በጣም የሚያሳዝን ነው። እንዴት አድርገው ቢያሳድጉት ነው እስከዚህ ደረጃ ራሳቸውን እስኪንቃቸው ድረስ አክብሮት እስከማይሰጣቸው ድረስ የሚል ጥያቄ ይፈጥርብኛል። ልጆች የቤተሰብ ውጤት ናቸው፣ የወላጆች ውጤት ናቸው። ወላጆች ደግሞ ልጆቻቸውን በሚፈልጉት መልኩ ቀርጸው ለማሳደግ እድል አላቸው። ምክንያቱም ከህፃናታቸው ጀምሮ አብረዋቸው ያሉ በመሆናቸው እና እነዛን ስነ ስርዓቶች ማስተማር ያስፈልጋል። እንደሚታወቀው በሳይንሱ ብዙ አይነት የፓረንቲንግ ስታይልስ ወይም ደግሞ የአስተዳደግ ዘዴዎች አሉ። በጣምም አምባገነን ሳይሆኑ፣ ልቅም ሳይሆኑ ማካከለኛውን መንገድ በመከተል ለልጆች ጥብቅ የሆነ የቤቱን ዲሲፕሊን ወይም መመሪያ በማስቀመጥ የቤተሰቡን እሴት በአእምሯቸው በመቅረጽ ለህይወታቸው ዋጋ የሚሰጡ አላማ ያላቸው ወጣቶች እንዲሆኑ ማገዝ፣ ለራሳቸውም በዋናነት ለወጣቶቹ ነገ ትልቅ ሰው ሆነው ህይወታቸውን ውጤታማ በሆነ መንገድ እንዲመሩ ማብቃት ማለት ነው። ሁለተኛው ደግሞ ለሀገርም ትክክለኛ ዜጎችን ማፍራት ማለት ነው። ሶስተኛ ለቤተሰብም ደግሞ በእርጅና ዘመናቸው ያሳደጓቸው ልጆች ውጤታማ ሆነው የደስታቸውና የእርካታቸው ምንጭ ሊሆኑ ይችላሉ እና እነዚህን መርሆች በደንብ ማየት አስፈላጊ ነው። ልጆቻችን ወደ ትምህርት ቤት ስንልክ አካባቢያችንን ለዚህ አካባቢያቸው የትምህርት ቤት አካባቢዎች ለዚህ ተጋላጭ መሆናቸውን ከዛ ደግሞ ልጆቹ ከዛ ተጠብቀው እንዲያድጉ ቤተሰብ የአካባቢው የትምህርት ቤቱ ማህበረሰብ ምን ማድረግ ይችላል? እንግዲህ ልጆች አብዛኛውን ጊዜ በተለይ እድሜያቸው ለትምህርት ከደረሰ በኋላ የሚያሳልፉት በትምህርት ቤት። ስለዚህ ትምህርት ቤቶች የፈተና ምንጭ ሆነዋል። አሁን ከማያቸው ከምሰማቸው፣ ሁሉም ሰው ከሚያውቀው ታሪክ ተነስቼ ነው የምናገረው። በየትምህርት ቤቱ በአሁኑ ሰዓት ሲጋራ ማጨስ፣ ሀሽሽ ማጨስ፣ ትራማዶል መዋጥ እንዲሁም ደግሞ አልፎ አልፎ አንዳንድ ትምህርት ቤቶች በመርፌ እስከ መወጋት የሚደርሱ ወጣቶች እንዳሉ አጋጥሞኛል። እኔ በስራዬ ምን ማለት ነው ይሄ? ትምህርት ቤቶች ከነዚህ አዋኪ ነገሮች ነጻ አይደሉም ማለት ነው። ለተማሪዎች በሞተር ብስክሌትና በሌሎች ዘዴዎች ጭምር በራቸው ድረስ እነዚህን አደንዛዥና አነቃቂ እጾች የሚያቀርቡ ግለሰቦች አሉ። ይሄም ትምህርት ቤቱ ደህንነቱ የተጠበቀ አለመሆኑን ያሳይ በተለይ ለትምህርት ቤቶች ደህንነት ትኩረት መሰጠት አለበት ብዬ አስባለሁ። ብዙ ጊዜ የማየው እኔ ተማሪዎች ችግር ውስጥ ከገቡ በኋላ ሲባረሩ ነው ተማሪዎች የማየው። ተማሪዎችን ማባረር ብክነት ነው። የአንድ ሀገር ሀብት ወጣቶች ናቸው፣ ዜጎች ናቸው፣ ሀገር የሚገነቡት እና ተማሪዎችን የማባረር ሁኔታ በልዩ ሁኔታ መታየት አለበት። መከላከል ላይ በደንብ መሰራት አለበት። ከዛ ደግሞ ችግር ውስጥ የተገኙ ተማሪዎች የምክር የሕክምናና የተሀድሶ አገልግሎት እንዲያገኙ ማመቻቸት ያስፈልጋል። ነፃ መሆናቸው ሲረጋገጥ ወደ ትምህርታቸው መመለስ አለባቸው። ተባረው ምንድን ነው የሚሆኑ? ያንኑ ባህሪያቸውን የበለጠ አጠናክረው እንደውም ለወንጀል መስፋፋት ወደዛው ንግድ ውስጥ ይገቡና የበለጠ ችግሩን የሚያባብሱ ሌሎች ተማሪዎችን ለችግር የሚዳርጉ ነው የሚሆኑት። ስለዚህ እነዚህን ወጣቶች ለይቶ ለነሱ አገልግሎት ማደራጀት የካውንስሊንግ አገልግሎት በየትምህርት ቤቱ ከፍ ያለ ችግር ያለባቸውን ደግሞ ሪሃብሊቴሽን ማዕከላት ገብተው ታድሰው ተመልሰው ወደ ትምህርት ገብተው ጤናማና ምርታማ ዜጋ እንዲሆኑ ማገዝ ያስፈልጋል። እና ትምህርት ቤት ከፍተኛ ኃላፊነት አለበት። የህግ አስከባሪ አካላት ከፍተኛ ኃላፊነት አለባቸው። በተለይ ደግሞ በመጨረሻ በማክሮ ሌቭል የወጣቶች ጉዳይ የሚመለከተው የመንግስት አካል በዚህ ጉዳይ ላይ ፖሊሲ በማዘጋጀት ስትራቴጂ በመቅረስ በማቀድ ወደ መሬት የወረደ ስራ መስራት ይጠበቅባቸዋል። ይሄንን የሚሰራ ራሱን የቻለም አካል መኖር አለበት፣ ምክንያቱም ትውልድን የማዳንና ሀገርን የማስቀጠል ጉዳይ ስለሆነ ማለት ነው። መምህራንን፣ የወላጆችን፣ የመንግስትን፣ የሁሉንም ኃላፊነት አነሳን። ልጆችስ ራሳቸው በተለይ ጓደኞች ሊኖሩ ይችላሉ በትምህርት ቤት በክፍል ውስጥ ያው ከነሱ የተደበቀ ነገር አይሆንም። እርስ በእርሳቸው ይተዋወቃሉና ከነዛ ልጆች የመራቅ እራሳቸውን ለነሱ ተጋላጭ አለማድረግ፣ ይሄ ያቻ ግፊት የምንለው ነገር ራሳቸው ላይ እንዳይከሰትስ ራሳቸው ወጣቶቹ ልጆቹ ምን ማድረግ ይችላሉ? እንግዲህ ወጣቶች ነገሮችን ቆም ብሎ አስቦ አመዛዝኖ ይሄ ይጎዳኛል፣ ይሄ ይጠቅመኛል፣ ይሄን ባደርግ ይሄ ይከሰትብኛል የሚለውን የማመዛዘን ችሎታቸው ያልዳበረ ነው። በዚህ ምክንያት በቀላሉ ተጽዕኖ ይዳረጋሉ። ሱስን የሚያስለምዱ ወጣቶች በእድሜ አዲስ ከሚለምዱት ትንሽ ከፍ ያሉ ናቸው። በልምድም ትንሽ ከፍ ያሉ ናቸው። ሆን ብለው አቅደው አስበው ነው በአብዛኛውን ጊዜ እነዛ ልጆች የሚያጠምዱት። እንደውም በወጣቶች ዘንድ አንድ አባባል አለ። መከተብም ይባላል፣ የሚከትቡት ይባላል። እነዚህ ከታቢ የሆኑ ወጣቶች ሆን ብለው ነው የሚያደርጉት። ስለዚህ እነዚህ ወጣቶች ላይ ትኩረት መደረግ አለበት። ተከታቢ የሆኑ ወጣቶች ደግሞ እነዛን ወጣቶች መቅረብ የለባቸው። ምክንያቱም ሊያጠምዷቸው ነው የሚፈልጉ። ካቀመሷቸው በኋላ የእነሱ የገቢ ምንጭ ይሆናሉ። ምናልባት የኢኮኖሚ ደረጃቸው ሻላለ ይሆናል፣ እነዚህ አዲሶቹ። ስለዚህ መጋቢ ይሆናሉ ማለት ነው። አንዴ ከቀመሱ ያችን ነገር በዛ ስለሚጠመዱ የገንዘብ ምንጫቸው እየሰፋ ይመጣል። ሁለተኛ መጥተው ደግሞ ይሄንን ጉዳይ እስኪ ቅመስ፣ ሞክረው የሚሉ ወጣቶች ሲኖሩ ቢቻል ሪፖርት ማድረግ ለትምህርት ቤቱ ኃላፊዎች። በእርግጥ እነዚህ አይነት ወጣቶች የማስፈራራት እና ሌሎች ላይ ተጽዕኖ የመፍጠር ኃይላቸው ከፍተኛ ስለሆነ ሪፖርት ለማድረግ ሊፈሩ ይችላሉ። ሪፖርት ማድረግ ከፈሩ ቢያንስ ራሳቸውን ማዳን አለባቸው። አይ እኔ አልፈልግም ይሄን ነገር ብሎ መሸሽ ያስፈልጋል ማለት ይሄ አንደኛው ግሩፕ ነው። ሁለተኛው ደግሞ ግሩፕ ኪሪየስ የሆነ ግሩፕ አለ ደግሞ ምን አይነት ስሜት ይሰጥ ይሆን? እስቲ ልቅ መሰው ምን ያደረገኝ ይሆን ምናምን በቃ ወሬዎችን በጣም ከመስማት የተነሳ ለመሞከር የመጓጓት ሁኔታ ያላቸው ወጣቶች አሉ። እነዛ ደግሞ ሳይሰጧቸው ፈልገው የሚጠይቁ ናቸው ወይ ደግሞ በራሳቸው ፈልገው የሚገዙና የሚጠቀሙ ናቸው። እነሱም መጠንቀቅ አለባቸው። አንድ ምሳሌ ላንሳ። ለምሳሌ ሲጋራ፣ አንድ ሲጋራ መቶ ወጣቶች ቢሞክሩ ቢያንስ ሰላሳዎቹ የሲጋራ ሱሰኛ ይሆናሉ። በአንድ ሙከራ ምን ማለት ነው? ይሄ ሲጋራ ውስጥ ያለው ኒኮቲን ከፍተኛ ሱሴ ማስያዝ ባህሪ ያለው ነው። እና አብዛኛው የሲጋራ ሱሰኛ ቢጠየቅ እንደ ቀልድ ነው ሞክሮ የገባው በ በዛው ተጠልፎ ተጠምዶ ይቀራል ማለት። ስለዚህ የመጀመሪያዋ ሙከራ ናት አደገኛ። ያችን የመጀመሪያ ሙከራ ኖ ማለት ያስፈልጋል። ከውስጥ የሚመጣም ግፊት ቢሆን አምሮት ወይ ፍላጎት ወይም ደግሞ ጉጉት ኖ ማለት ያስፈልጋል። ከውጭ የሚመጣ ግብዣንም ደግሞ ኖ ማለት ያስፈልጋል። ስለዚህ ወጣቶች ራሳቸውን የሚያድኑት ኖ በማለት ነው። በእነዚህ ሱስ የሚጠመዱ ወጣቶች፣ ታዳጊዎች እንግዲህ እስከ ሞት የሚያደርስ ጉዳት እንደሚደርስባቸው ይታወቃል። ግን ጉዳቱ ምን ያህል ነው? ጉዳቱ ብዙ ነው። በመጀመሪያ ደረጃ እነዚህ አነቃቂና አደንዛዥ እጽዎች መቀመጫቸው የት ነው? የት ላይ ነው የሚሰሩት ያልን እንደሆነ የሰው አእምሮ ላይ ነው። አእምሮ ደግሞ ለሰው ልጅ ዋነኛው የተሰጠው ውድ ሀብቱ ነው። ህይወቱን የሚመራው በአእምሮ ነው። ፈጠራን የሚፈጥረው፣ ስራን የሚሰራው፣ ሁሉ ነገር ማከናወን የሚችለው በአእምሮ። የአእምሮ እድገት እስከ ሀያዎቹ አጋማሽ አንዳንዴ ከዛም አለፍ ሊል ይችላል እድገቱ የማይቋረጥ ነው። በአስራዎቹ እድሜ ያሉ ወይም ከሀያ ዓመት በታች ያሉ ወጣቶች እነዚህን አደንዛዥና አነቃቂ ዕጾች መድኃኒቶች በሚጠቀሙ ጊዜ አእምሮቸው ይጠለፋል። የተጠለፈ አእምሮ እድገቱ ይገታል። በዚህ ምክንያት በህይወታቸው መድረስ ያለባቸው ደረጃ እንዳይደርሱ ከትምህርታቸው በማደናቀፍ ስለ ህይወት ያላቸውን አመለካከት በማዛባት በአጠቃላይ ተሰናክለው እንዲቀሩ የሚያደርግ ነው። ትልቁ ጉዳት እዛ ላይ። ለልዩ ልዩ አእምሮ ጤና ችግሮችም ሊዳርጋቸው ይችላል ከቀላል ጭንቀት እስከ ከፍተኛ የአእምሮ መቃወስ ድረስ ሊዳርጋቸው ይችላል። አካላዊ ጤና ይጎዳል፣ አእምሮን ይጎዳል። ማህበራዊ ጉዳቱ ደግሞ ቀላል አይደለም። ለወንጀል ድርጊት፣ ከቤተሰብ ጋር ግጭት፣ በአጠቃላይ ቤተሰብን ኢኮኖሚ እስከ ማቃወስ የሚደርስበት ሁኔታ። ከሁሉም በላይ ደግሞ እንደ ሀገር ካየነው ወጣቶች የሀገር ተረካቢ ናቸው። ውጤታማ እንዲሆኑ ይጠበቃል። ያንን መሰናከልም የሚያመጣ ነው እና ለሀገር ጉዳት የሚያስከትል ችግር ነው። እንግዲህ ይህንን ጉዳት ለማዳን ሁሉም ከቤተሰብ ጀምሮ ልጆቹን በክትትል በማሳደግ ቅርብ በመሆን ለልጆቹ ቅርብ በመሆን አዳዲስ ባህሪያቶች ሲኖሩት እነዚያን ለውጦች ከምን የመነጩ እንደሆነ በመገምገም ልጆችን ከእንደዚህ አይነት አደጋዎች መጠበቅ ይቻላል። ጥሩ ቆይታ ነው ያደረግነው። በጣም ነው የማመሰግነው። እኔ በጣም አመሰግናለሁ። ተመልካቾቻችን ልጆቻችንን ከሱስ እንዴት እንጠብቃቸው፣ ትውልዳችንን እንዴት እናድን በሚል ርዕሰ ጉዳይ ላይ ከፕሮፌሰር ሰለሞን ተፈራ ጋር ቆይታ አድርገን ነበረ። ጥሩ ጠቃሚ ሀሳቦች እንዳገኛችሁ ተስፋ አደርጋለሁ። ሳምንት በሌላ መሰናዶ እስከምንገናኝ ቻለን ሰንብቱ።